ጤና ስጥልኝ የአባምዴ ዩቲብ ቻናል ተከታታዮች፣ እንኳን እንደናመጣችው ወደ አባምዴ ዩቲብ ቻናል። እስካሁን ክፍል ዘጠኝ ድረስ ተምረናል። አሁን ዛሬ አስረኛ ክፍል ነው የምንማረው። ስለ ስሞች ነው እየተነጋገርን ያለነው እነዚህ ስሞች ከምን ተነስተው እንደዚህ የተለያዩ የስም አይነቶችን በእብራይስጥ በዛሀር በነኬባ እያልን የሴት ጾታዎች ያላቸውን እንዴት በሴት ጾታ እንደሚጠሩ እቃዎችን፣ አካባቢዎችን ሁሉንም እየተማርን እስካሁን ድረስ ደርሰናል። አሁን እዚህ ጋር የቀሩት ትንሽ ናቸው፣ በሴት ጾታ የሚጠሩት ስሞች የቀሩት ትንሽ ነገሮች ናቸው። ስሞችን ስንጨርስ ነው ወደ ሌላው የምናልፈው ማለት ነው። መጀመሪያው ስም ነው እና ስሞች እንዴት እንደሚጠሩ ማወቁ በጣም የጀርባ አጥንት ነው ለንግግር እብራይስጥ ንግግር ስለዚህ በየትኛውም ቋንቋ ስሞች እንዴት እንደሚጠሩ እንዴት ፕሮናን እንደሚደረጉ ነው መታየት ያለበት እኔ ከብዙ ሰዎች ጋር አብሬ ሄጃለሁ እዛ ብዙ ጊዜ ተቀምጠው እስራኤል ውስጥ ንግግር ሲናገሩ ስሞችን እንዴት አድርገው እንደሚጠሩ ስለሚቸገሩ ሰዎች እዛ ሲያስተካክሏቸው ኮሪት ሲያደረጓቸው እሰማለሁ እንመለከታለሁ እና ያናድደኝ ነበር እና አሁን ይህንን በደንብ የምትከታተሉ እዛ ይኖራቸው ብዙ ጊዜ የሚኖራቸው ሰዎች ብትከታተሉት ይህንን የሚጠቅማቸው ነው ማለት ነው። እዛ ያልተወለዱ ሰው ላልተወለዱ ሰው በጠቅላላ ሁሉም የሚጠቅመው ነው። እስራኤል የተወለዱና ህፃናት ሆነው እዛ ትምህርት ቤት ተምረው ላደጉት ችግር የለባቸውም። እዚህ ግን ኢትዮጵያ ተወልደው እዛ ለሄዱ እህት ወንድሞቼ፣ ሁሉም ይህን የሚከታተሉት ስሙ በጣም ይጠቅማቸዋል። ለምን ብዙዎቹ ሲሳሳቱ ስለተመለከትኩ ማለት ነው በብዙ ቦታ ስህተት ሲሰሩ። ስለዚህ ያን ስህተት የሚያደርመው ምንድነው ያ ነው። ኡልፓን ውስጥ የሚሰጠው ትምህርት ብዙ ሰፊ እውቀትን አያስጨብጥም። ኡልፓን የሚሰጠው ትምህርት ስላየሁት ነው ተምሬ ስላየሁት ነው። ዩኒቨርሲቲ የሚሰጠው ትምህርት ግን ከበቂ በላይ ስለሆነ የዩኒቨርሲቲውን ትምህርት አሁን እያስተማርኩ ነው። በቀላል በቀላል በቀላል መቶ ፐርሰንት ቀላል አድርጌ ነው እያስተማርኩ ያለሁት። የምትከታተሉት ትጠቀማላችሁ ማለት ነው። እና ለሁሉም ሼር አድርጉ ሁሉም የደረሳቸው በእስራኤል ውስጥ ያሉ ቤተ እስራኤሎች ወንድሞች አማርኛ የሚሰሙን እህት ወንድሞች በጠቅላላ ሁሉ የሚደረሳቸው አማርኛ የማይችሉትም ደግሞ እየሰሙ ይማራሉ ከኔ ብዬ አስባለሁ። ሲማሩ በአማርኛም ስለምንተረጉም እያንዳንዱ ነገር ቁጭ ብለው ሲመለከቱ አማርኛም እየገባቸው ይሄዳሉ ማለት ነው። ፊደሎችን ወደፊት አማርኛ ፊደሎችንም አስተምራለሁ እንደ እግዚአብሔር ፍቃድ፣ እብራይስጡን ስጨርስ እብራይስጡ መጀመሪያን ጨርስና ህብሩን ጨርስና ከዛ በኋላ ወደዛ እናልፋለን ማለት ነውና ቀለል አድርጌ ነው፣ መቶ ከመቶ ማስተምራችሁ ማለት ነው። መምህር ስለሆንኩኝ ደግሞ ብዙ ጥቅም አለው ማለት ነው። እውቀቱ አለኝ፣ የፔዳጎጂ እውቀት ስለዚህ። ዩኒቨርሲቲ ገብቼ ሲማር አራት ዓመት ሙሉ ነገሮቹን እነሱ በሚያስተምሩበት መንገድ ሳይሆን እኔ ከትምህርት ጋር አገናኝቼ ከነገሮች ጋር አገናኝቼ በቀላሉ ነው። አረፍተ ነገር መስራት ስንጀምርም ደግሞ ስሞችን ካወቅን ሁሉንም ነገር ካወቅን የአረፍተ ነገሮችን ሴንቴንስ ወይም አረፍተ ነገሮችን አሰራር ሂደታችን በጣም ቀላል ነው የሚሆነው ማለት ነው። ስለዚህ እመኑኝ በቀላሉ እብራይስጥን በደንብ ትችላላችሁ ብዬ አስባለሁ። እንግሊዘኛንም በተጓዳኝ ትማራላችሁ ብዬ አስባለሁ እና እንግሊዘኛ ትችላችሁ ደግሞ እብራይስጥን መማር የምትፈልጉ ሰዎች ካላችሁ በእንግሊዘኛም ደግሞ አስተምራለሁ ማለት ነው። በሁለቱም ቋንቋ ነው እየሰጠው ያሉትና ሁሉም ሰው ተደራሽ አድርጉት። ችግር የለውም። ዩኒቨርሲቲ ገብቶ መማር የሚፈልግም ከዚህ የበለጠ ነገር አይደለም። ከዚህ ያነሰ ነገር ነው የሚያጋጥሙ ማለት ነው። ከዚህ ከባድ አይጋጥሙ። ስለዚህ ይሄ ከባዱን በቀላሉ ካሳየሁት እዛ ሴሉም ቀላል ነው የሚያጋጥመው ማለት ነው። እና እነ የዩኒቨርሲቲ መጽሐፍ ነው የማስተምርበት የሄብሩ ዩኒቨርሲቲ መጽሐፍ ነው። መጽሐፉን በጣም ሁለት ቮሊም ያሉ ቮሊም ዋኑም ወደ በጣም ትልቅ መጽሐፍ ነው፣ ሺ ምናምን ገጽ አለው። የኛውም እንደዛው ሁለት ናቸው። ሁለቱንም መጽሐፍ እንጨርሳለን እንደ እግዚአብሔር ፈቃድ ግን፣ አሁን ገና መጀመራችን ነው። አሁን ሁሌም እንደ እግዚአብሔር ፈቃዱ ልቀ። እየገባ ለማስተማር ሞክራለሁ። እኔ ሥራዬ ነው ደስ ብሎኝ አሁን እያደረግኩኝ ያለሁት። ከዚህ በፊት በነበረ የጤና ችግር በሁኔታዎች ከአምስት ዓመት በፊት ጀምሬ አቋርጫለሁ እና ወደኋላ ሄዳችሁ ፊደሎችን ለመማር ከፈለጋችሁ ከአምስት ዓመት በፊት የጀመርኳቸውን ፊደሎች አይታችሁ ብትማሩ ጥሩ ይጠቅማችኋል እንጂ አትጎዱም። በጣም ከፊደሎች ነው የተነስቼ የጀመርኩት፣ ፊደሎች እንዴት እንደሚያያዙ፣ ፊደሎቹን አሌፍ ጀምሬ ቤት እያልኩ እያንዳንዳቸውን እየጠራው እየጠራው አስተምር ያለው በቪዲዮ አለ። በዚሁ ቻናል ላይ ሄዳችሁ መመልከት ትችላላችሁ። ሼርና ሰብስክራይብ እንዳትረሱ። ወደ ዛሬ ትምህርታችንን እንሄዳለን ማለት ነው። በሴት ስም የሚጠሩ ቦታዎች ላይ ነን ያለ ነው፣ አልጨረስንም። ከዛ ወደ ወንድ እንሄዳለን። ከዛ ደግሞ ወደ ድርብ ስሞች እንሄዳለን፣ እንዴት ድርብ እንደሚሆኑ ግን፣ በሴት ስም የሚጠሩ ስሞችን እያየን ነው እስካሁን ድረስ የመጣ ነው ማለት ነው። እና በሴት ስም የሚጠሩት እዚህ ጂኦግራፊካል ኤሪያስ ኤንድ ሪሌትድ ወርድስ አሁን መልካምድራዊ ቦታዎች ጾታ በሴት ነው፣ በኔኬቫ ነው የሚጠሩት። መልካምድራዊ ቦታዎች ጾታ በሴት ነው። ከእነሱም ጋር ተጓዳኝ የሆኑ ነገሮች በሴት ጾታ ነው የሚጠሩት። አካባቢ ስለ አካባቢ ስለምን የሚናገሩት ሁሉም በሴት ጾታ ነው የሚጠሩት። ከነኚህ መካከል ነኬቫ ነው፣ በኔኬቫ ነው የሚጠሩት። ኔኬቫ ማለት ሴት ማለት ነው። ዛሃር ማለት ወንድ ማለት ነው። ሴት ጾታ ነው፣ በኔኬቫ ነው የሚጠሩት እና ያሂድ ነው የተቀመጡት። ረቢም የላቸውም። ያሂድ ማለት ሲንጉላር፣ ነጠላ ማለት ነው። ረቢም ማለት ደግሞ ፕሩላር ማለት ነው። እና ወደፊት ደብል ስናደርግ እንማራለን። አሁን ያሂድ ነው የማስተምረው። ወደ ረቢም እንሄዳለን በኋላ፣ እንደርስበታለን። አሁን አሬፅ፣ ኤሬፅ፣ ኤሬፅ። ኤሬፅ ማለት ሀገር ማለት ነው። ሀገር ካንትሪ ሀገር ማለት ነው። በእንግሊዘኛ ካንትሪ ይባላል። ኢር ማለት ከተማ ማለት ነው። ኢር ማለት ከተማ ማለት ነው። ኢር ማለት ከተማ ሲቲ ማለት ነው። እዚህ ጋር ግን እንደው ረስቼው ነው እንጂ አዳ ላደረግኩላችሁ፣ ወደፊት በሚቀጥለው ትምህርት ላይ አመጣለሁኝ። ኢር ካልን አሬፅ፣ አገር ነው ብለናል። ኢር ካልን ሲቲ ነች፣ ከተማ ነች ካልን ገጠር ምንድን ነው የምንለው? ረሳሁት። እዚህ ሳላስገባ እውነት፣ ገጠርን ማውጣት አለብኝ ማምጣት ነበር መጽሐፍ ነበረብኝ። አክፋር ነው የሚባለው፣ በእብራይስጥ አክፋር ነው የሚባለው። እና እንዴት የገጠርን አክፋር ብዬ እሱን ሳላስገባ በመቅረቴ ይቅርታ እውነት፣ ለሚቀጥለው በሌላ አስገባለሁ። አክፋር ነው የሚባለው። አሁን ኢር አሬዝ አገር ማለት ነው፣ ካንትሪ ማለት ነው። ኢር ማለት ከተማ ማለት ነው። ኢር አቲካ ኢር አቲካ ምን የጥንት ማለት ነው። ኢር አቲካ ኢር አቲካ የጥንት ከተማ ጥንታዊቷ ከተማ ማለት ነው። ኢር አቲካ ጥንታዊቷ ከተማ አቲካ ማለት ምን ማለት ነው? የጥንታዊቷ ኢር አቲካ ከሆነ ደግሞ የጥንታዊቷ ከተማ በኢየሩሳሌም ኢርአቲካ አለች ማለት ነው። ኢር አቲካ የምትባለው ማነች? ኦልድ ሲቲ ይባላል በእንግሊዝኛው ኦልድ ሲቲ ክርስቲያን ኳርተር ነው ያ ቦታ። የክርስቲያን ኳርተር ነው፣ የጁሽ ኳርተር ነው፣ የሁሉም ኳርተራችን ነው ማለት ነው። የእኛ ሁሉ መሰብሰቢያ ይባላል። ክርስቲያን ኳርተር የክርስቶስ ትንሳኤውን የገለጸበት የተሰቀልበት፣ የተቀበረበት ምን ውስጥ ነው? ምንድን ነው የሚባለው? ኢርአቲካ ውስጥ ነው። ጎልጎታ ኢርአቲካ ውስጥ ነው ያለው። ደር ሱልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ኢርአቲካ ውስጥ ነው። ኢርአቲካ ኢራቲካ ይባላል ማለት ነው። የአይሁዶች ዌስተርን ወል የሚባለው ዌስተርን ወል ማለት የምዕራቡ ግድግዳ ሰሎሞን ቤተ መቅደስ እውነተኛ ያለው ኢራቲካ ውስጥ ነው። ፍርስት ቴምፕል ማለት ነው የፈረሰው እና ኢራቲካ ኢራቲካ ጥንታዊቷ ከተማ ማለት ነው። ኢራቲካ አሬፅ ሀገር ማለት ነው። ኤሬፅ ሀገር ነው፣ ኤሬፅ ነው፣ ኤሬፅ ነው የሚባለው ኤሬፅ ሀገር ነው የሚባለው። ኤሬፅ ሀገር ኤሬፅ ሀገር ኢራቲካ። ኢር ማለት ከተማ ማለት ነው። ኢር ማለት ከተማ ደረህ። ወይ ማለት ወይ መንገድ መንገድ ማለት ነው። ወይ ማለት መንገድ ደረህ ደረህ ይባላል። ደረህ ሄብሮን ደረህ ሄብሮን የሚባላል የሄብሮን መንገድ ዳራ ሄብሮን ሰዎች ሲጠይቁ ኤፋታ ማለት ወራሪው ማለት ነው። ኤፋታ ማለት ወራሪ የት ነህ ያለኸው? ይላል በስልክ ደውላል ወራሪው ማለት ነው። ኤፋታ አኒ በደራ ይላል አሞን ዘዌ አኒ በደራ ደራ ደራ መንገድ ማለት ነው። ኸ ነው መጨረሻው። አኒ በደራ ደራ መንገድ ማለት ነው። ደራ መንገድ ማለት ነው። አኒ በደራ እንላለን ማለት ነው። አነባበቡን እዚህ የምጽፍላችሁ ቫውሎቹ እዛ ስላሉ ነው። ቫውሎቹ እዛ ስላሉ ስለጻፍኩ በፊት ስላስተማርኩ ነው። እንደዚህ እያሳጠርኩ ሄደው እንጂ ያለ ቫውል ነው የሚጻፈው። ጋዜጣ ላይ ያለ ቫውል ነው ግን፣ እኔን ለሁላችሁም እንዲገባቸው ብዬ ነው እንደዚህ የምጽፈው። ለምን? ለማንበብ እንዲቀላችሁ፣ ጀማሪዎች ስለሆናችሁ ለማንበብ እንዲቀላችሁ ነው ቫውሎቹን ማድረገው እንጂ እኔ ማነበው ምንም ነገር ቫውል የሌለውን ነው። ነጥቦች ኒኩዶት ነው ማነበው። ይገብቶኛል ማለት ነው። ብዙ ስለተማ እና እንደእናንተ እንዲገባችው ብዬ ነው መጽሐፍ ላይ ደግሞ ኮምፒተር ደግሞ መጽሐፍ በፓወርፖይንት ላደርገው ነበረ። በኮምፒተር ኒኩዶቶችን አይጽፍም። ኢቭሪት ይጽፋል፣ ብራስት ይጽፋል። ነገር ግን ይህን ቫውሎችን አይጽፍም። ስለዚህ ፕሮግራም ስላልገዛውና ያንን ዳውንሎድ ስላላደረግኩኝ አሁን ያለኝ አማራጭ በዚህ እንደዚህ ቦርድ ላይ እየጻፍኩ ማስተማር ነው እና የደከምኩ ነው ማስተምራችሁ። እናንተ ደግሞ ተምራችሁ ቪዲዮን ተመልክታችሁ አውቃችሁ ስትለወጡልኝ እደሰታለሁ። እና ደጋግሙት፣ አንቡት ማለት ነው። ደረህ ማለት መንገድ። ደረህ መንገድ፣ ደረህ መንገድ። ለራሳችሁ ደረህ መንገድ። ኪካር፣ ኪካር የትራፊክ ደሴት ማለት ነው። ትራፊክ ሰርክል ነው ኪካር። ትራፊክ ሰርክል ኪካር፣ ትራፊክ ሰርክል ወይም ስኩር ይባላል ኪካር አሁን እዛ ኢየሩሻሌም ላይ ስትሄዱ ኪካር ጽዮን ይባላል። ኪካር ነው ሰርክል ማለት ነው። ሊፍኔ ኪካር፣ አሬ ኪካር። ሊፍኔ ማለት ከዛ በፊት ማለት ነው። አሬ ማለት አፍተር ማለት ነው። ከኪካሩ በፊት ወይም ከኪካሩ በኋላ ጠብቃለሁ። ከኪካሩ በፊት፣ ከኪካሩ በኋላ ነው የምኖረው። ኪካርን ማለት ሰርክል ማለት ነው። እና ከሰርክሉ በፊት ውረድ፣ ከሰርክሉ በኋላ ውረድ እየተባለ ይነገራል። ይሄ ኪካር ሰርክል ማለት ነው ክብ የትራፊክ ደሴት ክብ የትራፊክ ትራፊክ ደሴት ለትራፊክ መኪናዎች የሚዞሩበት ምን ይባላል? ኪካር ይባላል ማለት ነው። አሁን ኪካር ጽዮን ግን መኪናዎች የሚዞሩበት ቦታ አይደለም ኪካር ጽዮን ማለት ነው። በኢየሩሻሌም ላይ ያለው ኪካር ጽዮን በፊት ኪካር ነበር። አሁን ግን ኪካር አይደለም። ስለዚህ ስሙን ይዟል። ኪካር ጽዮን ይባላል ማለት ነው። ሬኬ ቤት ምናምን የሚሄድበት ማቋረጫ ተሰርቶበታል። ግን ኪካር አይደለም። እዛ ኪካር ጽዮን የሚባለው ቦታ ላይ በፊት ኪካር ነበረ። አሁን ግን ኔ ሎ ኪካር ኔ ሎ ኪካር ነው። አክሻፍ አሁን ኪካር አይደለም ማለት ነው። አክሻፍ ማለት አሁን ማለት ነው። ደረክ ብለናል፣ ኪካር ብለናል። ከዛ ደግሞ ጌደር ጌደር ማለት ፌንስ ነው። ፌንስ አጥር ማለት ነው። ጌደር አጥር፣ ጌደር አጥር፣ ጌደር አጥር፣ ጌደር አጥር፣ ጌደር አጥር ፌንስ ማለት ነው። ጌደር ፌንስ ፌንስ ጌደር፣ ፌንስ አጥር፣ ጋደር ፌንስ አጥር። አሁን እሱ የተጻፈው መጽሐፉ ላይ ጋደር ነው ጋደር ነው፣ ግን ጌደር ነው ብሎ ሰው የሚናገረው ኤ ብሎ ነው የሚያነቡት ሰዎች። ስለዚህ ሕብረተሰቡ እንደሚናገረው እንናገር ብዬ እንጂ መጽሐፉ የሚናገረው ጋደር ነው ጋደር ብዬ ጋደርም ብትሉ ጌደርም ቢባል ሰው የሚናገረው ጌደር ነው ስለዚህ ጌደር ብለን እንናገራለን ማለት ነው። ብዙ ሰው ጋደርም ጌደርም ቢል ትክክል ነው፣ አልተሳሳተው አንዳንድ ቦታ ጋደር ይላሉ። አንዳንድ ጋር ፕሮብሌም ኦፍ ዲያሌክት ነው ቅላጼ ያጠራር ለውጥ እንጂ ሌላ ምንም የለውም። ጋደርም ጌደርም ይቻላል። ጌደር ነው እኔ ግን ብዙ ቦታ ሲናገሩ የምሰማው ማለት ነው፣ አጥር ለማለት እሺ። ከዛ ቱሁም ማለት ሲቲ ማለት ነው። አሁንም ድጋሚ ኢር ማለትም ቱሁም ማለትም ሲቲ ማለት ነው። እንዳልኳችሁ አክፋርን አልጻፍኩም፣ ሌላ ጊዜ እጽፍላችኋል። በሚቀጥለው ክፍል አክፋርን እጽፋለሁ ማለት ነው። ግቢ ማለት ያርድ ነው። ያርድ ግቢ ነው። በእንግሊዘኛ ሀፀር ነው። ሀፀር ሀፂር ግቢ ማለት ነው። ሀፂር ግቢ፣ ሀፂር ግቢ፣ ሀፂር ግቢ ያርድ በእንግሊዘኛ ያርድ ግቢ ማለት ነው። ስለዚህ ሀፂር ግቢ ያርድ ማለት ግቢ፣ ግቢ ማለት እንዲህ ፊት ለፊት ማጥር የሌለው ከሆነ ደግሞ የእኛ ቦታ ተብሎ የተከለለ በእኛ በድንጋይም ፊትለፊታቸው ላይ ሊከልሉት ይችላሉ። ወይ ደግሞ መሬቱ በሳር አድርገው የራሳቸውን መሬት ሊያስተካክሉት ይችላሉ። ወይ በአበባ ሊለዩት ይችላሉ ግቢ ያርዱን። ስለዚህ ግቢ የግድ ጌደር ሊኖረው አይገባ ማለት በውጭ ሀገር። በኢትዮጵያ ግን ጌደር ግቢ ከተባለ አጥር ሊኖረ ግዴታ አለበት። እዚህ ግን በውጭ ሀገር እንደተመለከትኩት ግቢ የሚሉትን በአበባ ሊለዩት ይችላሉ። ግቤ ነው የሚሉት በአበባ ለይተውት ወይ በሳር ወይ ደግሞ መሬቱ ባዞላ በማንጠፍ ወይ ደግሞ መሬቱ ቴራዞል በማንጠፍ በሆይ በሆነ ነገር በሴራሚክስ በማንጠፍ የራሳቸውን ክልል ለመለየት አንዳንዶቹ ትንንሽ ጡቦችን በመደርደር ምን ያደርጋሉ? ሀፂር ይሰራሉ ማለት ነው፣ ግቢን ይሰራሉ። ጌደሩ አጥር ማለት ነው። እንደ አጥር ነው የሚሰራ ማለት ነው። ጌደር ማለት አጥር ማለት ነው። እንደ አጥር ነው ግን ሀፂር ግቢውን ለማሳወቅ ሰዎች የተለያዩ ነገሮችን ያደርጋሉ። በውጭ ሀገር፣ በሀገር ውስጥ ግን በፍጹም አጥር በብሎኬት ወይ በቆርቆሮ ወይ በእንጨት የታጠረ ነገር ነው አጥር ጌደር የሚባለው ማለት ነው። ሀፂር የሚባለው ደግሞ ሀፂር ግቢ እንደዛ የታጠረ ውስጥ ያለው ነው። በታጠረ ነገር ውስጥ ያለ ነው እንጂ ውጭ ያለ ነገር ግቢ አይባልም በእኛ ነገር ግን፣ በውጭ ሀገር ስመለከቱ እስራኤልም አይቻለው በተመለከትኩ ጊዜ ደጆ ነው በአበባ ይሄ ግቤ ነው የሚለዋሉ ማለት ነው። በጣም ትልልቅ ሰፈሮች ከተማ ውስጥ እንኳን እንደዚህ ቦታ የለም። ዲራ በዲራ ነው ሰው የሚኖረው እንጂ በአይት የለውም። በዲራ ነው የሚኖረው፣ አፓርትመንት ነው የሚኖረው ሰው። በዲራ ነው የሚኖረው እንጂ በአፓርትመንት በአፓርትመንት በዲራ ነው እንጂ ቤት ባይት የለም ማለት ነው። ብዙ ብዙ ባይት የለም። ከከተማ ወጣ ሲሉ ግን ባይት ብዙ ቤቶች ስላሉ እንደዛ መመልከት ይቻላል ማለት ነው እና ቦታ አላቸው። የአትክልት ቦታ ጊና ነው የሚባለው በዕብራይስጥ ግን አልጻፍኩትም። ወደፊት እንጽፈዋለን፣ ችግር የለም። ጊና ይባላል። ስሙ ጊና ነው የሚባለው በሴት ነው የሚጠራው። አሁን እዚ ጋር ከርካ ማለት መሬት ማለት ነው። ከርካ መሬት ላንድ ወይም ግራውንድ ማለት ነው። ከርካ ላንድ ግራውንድ መሬት ከርካ ላንድ ግራንድ መሬት ከርካ ግራንድ ከርካ ግራንድ ከርካ ግራንድ ማለት ነው። ግራንድ ማለት ነው። ግራንድ መሬት ማለት ነው፣ ወይም ላንድ ማለት ነው። ከርካ መሬት ከርካ መሬት ከርካ መሬት። ቤአር ቤር ምንምን ማለት ነው? ቤር ምን ማለት ነው? ቤር ማለት ዌል ወይም እሺ ማለት ነው። ቤር ማለት ወይ ዌል ወይም እሺ ማለት ነው። በሌላ አካሄድ ግን እሺን ከማለት ውጭ ጉድጓድ የሚለው ቤርሼቫ ከተባለ ሰባት ጉድጓዶች የነበሩበት ያዕቆብ ያስቆፈራቸው ሰባት ጉድጓዶች የነበሩበት ቦታ ነው፣ ጉድጓድም ማለት ነው እና እዚ ጋር አልጻፍኩት። ምንድነው መጽሐፉ ላይ ስላልጻፈ ነው፣ እሺ የሚለውን ስላልጻፈልኝ። ስለዚህ ዊል ዌል ብቻ ሳይሆን ያንን ጉድጓድም ማለት ነው። ቤርሼቫ ሰባት ጉድጓዶች የነበሩበት ቦታ ቤርሼቫ ይባላል እና ቢሄር ይኸው ሆኖ ምንም ለውጥ ሳይኖረው ጉድጓድ ማለት ነው። አንደኛ ደግሞ እሺ ማለት ነው። ሁለት እሺታው እናያዘው በዛኛው የምንናገረው ተመሳሳይ ነው ማለት ነው። እዚህ ጋር ሌላ ኤንቢቢ የጻፍኩት ምንድን ነው አስታውሱ። ፐኒም ማለት ፊት ማለት ነው። ፊት ማለት ነው። ፊት ማለት ነው። ፌስ ፌስ። ግን ፕሩላር ነው ፕሩላር ነው ድርብ ነው። ነጠላ አይደለም። ስሙ ሲጠራ ግን የአንድ ፊት ብዙ ፊቶች አሉ። እንደ አንድ ሰው ፐኒም የሚባለው አንድ ነው፣ የአንድ ሰው ፊት ነው። የአንድ ሰው ፊት ምንድ ነው? ፐኒም ይባላል። አንድ ሰው ብዙ ፊቶች አይደሉም ያለው፣ አንድ ሰው አንድ ፊት ነው ያለው። ፐን አይባልም፣ ፐኒም ነው የሚባለው። የማንም ሰው ፊት ግን በሴት ጾታም በወንድ ጾታም ተመሳሳይ ፐኒም፣ ፐኒም ነው የሚባለው። ሴት ፐኒም፣ ለወንድም ፐኒም ነው የሚባለው እና ይሄ ግር እንዳይላችሁ በፕሩላር ነው በድርብ ነው የሚጠራው። እና ይሄ ምን ይባላል በእብራይስጥ? ዮፄ ዶፊን ይባላል። ዮፄ ዶፊን በእብራይስጥ ዮፄ ዶፊን። እና ይሄ ኢሬጉላር ነው። ኢሬጉላር ዮፄ ዶፊን ነው። ሙዛር ነው፣ የተለየ ነው፣ ስፔሻል ነው። እዚ ሙዛር ስፔሻል ነው። ግን ሙዛር ማለት በእብራይስጥ ስፔሻል ማለት ነው። እና ሙዛር ሙዛር ስፔሻል ነው፣ ለእኔ የተለየ ነገር ነው ለማለት ነው እና ፐኒም ይላል ፐኒም ፐኒም እና አለ ፐኒም ማለት ፊትለፊቴ ማለት ነው። አለ ፐኒም ካለ እና ፐኒ ፐኒም ለወንድም ለሴትም ያው ነው ማለት ነው። እስቲ አንድ ነገር ቃል ጨምሬበት እስቲ እንመልከተው። ፐኒም ብዬ ያፌም ነው የምንለው። ያፌ ማለት ያፋ ለሴት ቆንጆ ማለት ነው። ለወንድ ደግሞ ያፊ ያፌ ለሴት ያፋ ለወንድ ያፌ ነው የሚባለው ያፋ ለሴት ለወንድ ደግሞ ያፌ ነው የሚባለው እና ብሩላር ሲሆኑ የወንዶች ምን ይላል ፐኒም ያፊም ፐኒም ያፊም ፐኒም ያፊም ፐኒም ያፊም ፐኒም ያፎት ፐኒም ያፎት ፐኒም ያፎት ኦት የሴቶች ብዙ መገለጫ ነው ኢም ደግሞ ለወንዶች ፖፖላር መገለጫ ነው። ይሄ ብዙ ወንዶች መገለጫ ይምና ኦት። አሁን ግን ሁለቱም ሆኖ ግን ፓኒም ያፊም፣ ፓኒም ያፎት ብሎን ለብዙ ሆኖ ግን ምንድነው ይሄ የተለየ ነገሩ ለአንድ ፊት ነው የሚነገር ለአንድ ፊት ለብዙ ፊትም ተመሳሳይ ነው። ሌላ ሎጥ ያለው ለአንድ ፊትም ፓኒም ያፊም ነው የሚባለው ለወንድ ሆነ፣ ለሴት ሆነች ደግሞ ፐኒሚያፎት ነው የምትባለው አንድ ፊት ሆና ግን ፐኒሚያፌ አትባለም። የአፌሜሎ በሌላ ነገር ጋር ስናገናኙ ይሄ አድጀክቲቭ ነው። አድጀክቲቭ ሽምቷር ይባላል። ይሄ ሽምቷር ምንም ቢባል ይሄ ሽሜፂም ሽምቷር ነው ይባል። ሽሜፂም ማለት ያው እሱ ናሆን ማለት ነው። ሽምቷር ደግሞ አድጀክቲቭ ማለት ነው። አድጀክቲ በፍልጥለገ ነገር በምንም አይነት ታሪክ አድጀክቲቭ ከዚህ ጋር ከቨርቡ ጋር ከስሙ ጋር አግሪ ማድረግ መቻል አለበት፣ መስማማት አለበት ግን ተስማምቶ በብዙም ሲጠራ በሲንጉላሪም ሲጠራ ፈኒም ያፌም የሚሆን የለም። በሌላ ነገር ግን ይሄ አድጀክቲቭ በሌላ ነገር ጋር ስንመጣ ያፌ ያፌ ለወንድ ነው፣ ያፋ ለሴት ነው። የሽለሃ እሻ ያፋ ካለ ቆንጆ ሚስት አለች ማለት ነው። ለወንድ ከሆነ ደግሞ የሽልሃ እሻ ያፋ እንለዋለን። ለሴቷ ደግሞ የሽላ ባል ያፋ ባል ነው የሚባለው በራይስ ስለዚህ እንደዚህ እያለ ይስተካከላል ማለት ነው። ስሞቹ ያፋ የሚለው በሲንጉላር ብቻ የምናደርገው ከሌላው ጋር በረቢ በና በያሂድ ይለያያል። ነገር ግን እዚህ ፐኒም ለፊት ላይ ግን ሁለቱን ጋር በፕሩላር ሆኖ ግን ተመሳሳይ ነው ማለት ነው። ስላዳመጣችሁ እያመሰግናለሁ። አስታውሱ ሰብስክራይብ ሼር ማድረግ አትርሱ ላይክ ማድረግ አትርሱ። ኮመንት መጻፍ አትርሱ። ሌላው ደግሞ የምነግራችሁ ሁሌ ደጋግሙት፣ እየደጋገማችሁ ተመልከቱት፣ በራሳችሁን በሉት። ይህንን በቃላችሁ መያዛችሁ ወደፊት ወደ አረፍተ ነገር ስንሰራ ብዙ ቃላቶችን እየተለማመድ አዳዲስ ወርዶችን እያወቃችሁ ትሄዳላችሁ ማለት ነው። ስትሄዱ እየተለማመድ እንሄዳለን። ይሄ ማለት ይሄ ነው። ይሄ ማለት ይሄ ነው። ግሶችንም ደግሞ ስናጠና እንደዚህ ከነትርጉማቸው እየጻፍኩ ስለምንሄድ ግሶቹን እናጠናለን። አረፍተ ነገር እየሰራ ስለዚህ፣ ወደ አረፍተ ነገሩ እንገባለን። ይህንን ያክል ስለተማርን የዛሬው ይበቃናል። እናመሰግናለሁ። ለመቀጣዩ ትምህርት ለአስራ አንደኛው ክፍል እግዚአብሔር ያገናኘን። እንደ እግዚአብሔር ፍቃድ በአስራ አንደኛው እንገናኛለን። ነገ እንደ እግዚአብሔር ፍቃድ ሰላም ደሩልኝ። አመሰግናለሁ። መልካም ጊዜ ለውላችን። አስተያየት ግን ካላችሁ ጻፉልኝ። በተቻለኝ ለማስተካከል እሞክራለሁ ያለውን ነባሪያዊ ሁኔታ ለማስተካከል እሞክራለሁ። እንደዚህ ነው። እብራይስጥን እስከ መጨረሻው አውቃችሁ በደንብ እስክትናገሩ ድረስ በረታለሁ ማለት ነው፣ እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ፍቃድ።